አድማጭ ተመልካቾች እንደምናረፈዳችሁ፣ የትንሣኤ በዓል ዋዜማ ላይ እንገኛለን። እንኳን አደረሳችሁም። የሰዓቱን አበይትና ትኩስ ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናም፣ በአማራ ክልል የሚደረገው ውጊያ በእጥፍ ተጧጡፎ ቀጥሏል። በጎጃም ግንባር የአገዛዙ ኃይል በሰፈረው ቁናም እየተሰፈረ ነው። በሰዴ ከተማ የነበረው የብልጽግና ጦር አንድም ለነጋሪ ሳይቀር የእሳት ጭድ መሆኑም ተሰምቷል። በእናርጅ እናውጋ እንዲሁም በዲማ የፋኖ ኃይሎች መብረቀ ጥቃት እያደረሱ ነው። ጀነራል መሐመድ የሚመራው የምስራቅ እዝ ጦርም ከፉኛ ተመቷል። ዝርዝሩን ይዘናል። በወሎ በሶስት ግንባሮች ከባድ የተባለ ውጊያም ተደርጓል። በዚህ ውጊያ በርካቶች ሲሞቱ፣ በርካቶችም መቁሰላቸውን አረጋግጠናል። የአገዛዙ ኃይል ውጊያው ከበድ ሲልበት የድሮን ጥቃት የፈጸመ ሲሆን የአገዛዙ ወታደር ግን የድሮን ጥቃቱ ከመደምሰ ሞዝ አላዳኖም ተብሏል። በሸዋ በደብረ ብርሃን ዙሪያ አንጾኪያ፣ እንዲሁም ሸዋሮቤት ቤት የፋኑ ኃይሎች ውጊያ አድርገዋል። በአገዛዙ ላይ ከበባ በመፈጸም በሶስት ግዛቶች መብረቃዊ ጥቃት የፈጸሙት የፋኑ ኃይሎች ድልን መቀናጀታቸውንም አሳውቀዋል። ዝርዝሩን ይዘናል፣ ታደምጡታላችሁ። ደብረ ጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ እነ ኮረኔል ደመቀ ዘውዱ ጦርነት እየጎሰሙ ነው ሲሉም ይህንን ኃይል ከወልቃ ይት አስወጡልን ሲሎም የፌዴራል መንግስቱን መጠየቃቸውም ተሰምቷል። ኮረኔሉ በበኩላቸው ወልቃይትን ወደ ትግራይ አካል እላለሁ ብሎም የሚያስብ ኃይል ካለ ይምጣና ይሞክረኝ ብለዋል። ጉዳዩን በዝርዝር እንዳስሰዋለን። አልሸባብ የሶማሊያን ቁልፍ ከተሞችን መቆጣጠሩን ተከትሎም አሜሪካና ሶማሊያ ጦር የአየር ድብደባ መጀመራቸውም ተሰምቷል። አልሸባብ በከፍተኛ ኃይል ዳግም እያንሰራራ መሆኑም ታውቋል። ዝርዝሩን ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ፣ ከላይ ባርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የጦል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሐሳብ አስተያየታችሁን እንድትሰጡ እየጠየቀን በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። በቅድሚያ አልሸባብ የሶማሊያን ቁልፍ ከተሞችን መቆጣጠሩን ተከትሎ የአሜሪካና ሶማሊያ ጦር የአየር ድብደባ ፈጸመ። የአልሸባብ ታጣቂዎች ከቅርብ ወራት ወዲህ ዳግም እየተሰባሰቡና ተከታታይ ጥቃቶችን እየፈጸሙ ነው። የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎም በተደረገ ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሌ መንግስት ገልጿል። ከዋና ከተማይቱ ሞቃዲሾን በስተሰሜን በምትገኘው አዳንን ያበል ላይ በሚገባ የተቀናጀ የአየር ላይ ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላም ነው ተብሏል። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱን ነበር ተነግሮ የነበረው የሶማሊያ ማስታወቂያ ሚኒስቴር መስሪያ ቤት በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉት አስራ ሁለት ታጣቂዎች መካከል የእስላማዊ ታጣቂ ቡድኑ አልሸባብ ከፍተኛ ተዋጊዎች እንደሚገኙበትም ተናግረዋል። አልሸባብ ባለፈው ወር በፕሬዝዳንት ሀሰን ሼክ መሐመድ አጃቢም መኪኖች ላይ ያነጣጠረን ጥቃት መፈጸሙ ይታወሳል። ይህ ታጣቂ ቡድኑ በተደጋጋሚ የፈጸማቸውን ጥቃቶች የሚከታተሉ በሶማሊያ የእስላማዊ ታጣቂ ቡድን እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውንም ገልጸዋል። በደቡብና መካከለኛ ሶማሊያ ሰፊ አካባቢዎችን የሚቆጣጠረው አልሸባብ ከመንግስት ጋር ለ20 ዓመታት ያክል ሲዋጋ ቆይቷል። ታጣቂ ቡድኑ የሶማሊያ ፌዴራል መንግስት በኃይል በማስወገድ እስላማዊ መንግስትንም ለመመስረት ይፈልጋል። በአፍሪካ ሕብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያኑ አቆጣጠር በ2022ና በ2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርጎት ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶችን ቢፈጽምም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የሶማሊያ መንግስት ቡድኑ ተዳክሟል ሲል ያስተባብላል። ባለፈው ረቡዕ ረፋድ ላይ የሶማሊያ መከላከያና የአሜሪካ አፍሪካ ኮማንዶም የፈጸሙት የአየር ድብድባ በታጣቂዎች የሚፈጠረውን ስጋት ለማስወገድ ያለመ መሆኑን የማስታወቂያ ሚኒስትሩም አሳውቀዋል። በጥቃቱ ታጣቂዎች እንደ መሰብሰቢያና ምሽግ ይጠቀሙበት የነበረው ስፍራ ተመቷል። በኋላም ከምንም በላይ በሰላማዊ ሰዎች ላይ ጉዳት አልደረሰም ብለዋል። ባለፈው ረቡዕ ዕለት የአልሸባብ ተዋጊዎች ከተማይቱን ከወረሩ በኋላ በማለዳ ከባድ ውጊያ መቀስቀሱም ተነግሯል። በኋላም ቡድኑ ከተማዋን በቁጥጥር ስር መዋሉን የገለጸ ሲሆን ሁለት የአካባቢው ነዋሪዎች ለኤኤፍፒ የዜና ወኪል ታጣቂዎቹም አዳነን ያባልን መቆጣጠራቸውንም አረጋግጠዋል። በአሁኑ ወቅት ከተማዋ በማን ቁጥጥር ስር እንደሆነች መንግስት በመግለጫው ላይ ያለው ነገር የለም። ፕሬዝዳንት ሐሰን ሼክ መሐመድ ባለፈው ወር ከተማዋን የጎበኙ ሲሆን የጦር አዛዦችን አግኝተው ታጣቂዎችን ለመዋጋት አካባቢው ያለውን ስትራቴጂካዊ ፋይዳም ጠቁመዋል። በሌላ ዜና የብሔራዊ ጦር ኃይሉም ሐሙስ ዕለት በባይድዋ ከተማም አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ለማድረስ የሞከሩም ቢያንስ 35 ተዋጊዎችን መደምሰሱን ሚኒስተሩም አስታውቀዋል። ፕሬዝዳንት መሐመድ አልሸባብ የሚያደርገውን ተከ ተከታታይ ጥቃትና ግስጋሴ ያጣጣሉ ሲሆን አልፎ አልፎ በጦር ሜዳን የሚገጥሙ ሽንፈቶች የሚጠበቁ ናቸው ብለዋል። አክለውም መንግስታቸው ታጣቂዎችን ለማሸነፍ ቆርጦ መነሳቱን የገለጹት፣ ወደ ሀገር ቤት መረጃዎች ስንመለስ በደብረ ጽዮን ገብረ ሚካኤል የሚመራው ህወሃት የፌዴራል መንግስት የትግራይ ግዛቶችን በኃይል ያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ዛሬ ባወጣው መግለጫ ጠይቋል። ቡድኑ የትግራይን መሬት በኃይል የተቆጣጠረውን አካል የተከዘ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀም በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲሉም አቶ ደብረጽዮን ገብረ ሚካኤል ገልጸዋል። ይህ አይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረር ዘላ ሰላም እንዳይመጣም እንቅፋት የሚፈጥር ነው በማለት ደብረ ጽዮን ገብረ ሚካኤል ማስጠንቀቂያ ለፌዴራል መንግስት ልከዋል። የአፍሪካ ሕብረት ፓናል በአፋጣኝ ተሰብስቦም በፕሪቶሪያው የግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑም የህዝብ ሞት ስቃይና ሰቆቃ እንደቀጠለም ይገኛል ብለዋል። የፕሪቶሪያው ስምምነት ባለፉት ሁለት ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመ ጣም ያሉት ደብረ ጽዮን ገብረ ሚካኤል የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችንን እያፈናቀሉ ይገኛሉ ሲሉ ተደምጠዋል። ደብረ ጽዮን ገብረ ሚካኤል ይህንን ይበሉ እንጂ ኮረኔል ደመቀ ዘውዱ ለትግራይ ኃይሎች ድጋሚም ወልቃይት የማይታሰብ ነው ብለዋል። ወልቃይት ጠገዴን ዳግም በትግራይ ክልል ስር ይተዳደራል ማለት የሞተ ሰው ይመጣል ማለት ነው ሲሉ ኮረኔል ደመቀ ዘውዱ ገልጸዋል። ኮረኔል ደመቀ ዘውዱ አክለውም ገና ለደረሰብን በደል ጭምር ካሳ እንጠይቃለን ሲሉም ይደመጣሉ። ኮረኔል ደመቀ ዘውዱ ይቀጥሉናም በኃይል ይህንን ግዛት ወስዳለሁ የሚል አካል ካለ ይምጣና የሞክረን ሲሉም ይናገራሉ። በዚህ አካባቢ የትግራይ ኃይሎችና የኮረኔል ደመቀ ዘውዱ ኃይሎች ከፍተኛ ጦርነት ሊገቡ ይችላሉ በሚልም ከፍተኛ ስጋት ተፈጥሯል። አሁን በቀጥታ ከአማራ ክልል ወደተሰሙ የጦር ግንባር መረጃዎች አልፋለሁ። በቅድሚያም ሸዋ ግንባር ሸዋሮቤት አንጾኪያ ገምዛና ና ደብረ ብርሃን ዙሪያ በተካሄዱ ውጊያዎች በአገዛዙ ሰራዊት ላይ እርምጃ እየተወሰደ እንደሚገኝ የፋኖ ኃይሎች ገለጹ። አርበኛ መሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር ፊታውራሪ ገበየው ብርጌድ ከመኮይ ከተማ ወደ ጎርጎድ ሞጫም አርባ አራቱ ከመድረሱ በፊት መኮይ ጎርጊስ አባ ሎ በመባል በሚታወቅ ቦታም በመንቀሳቀስ ላይ በነበረም የአገዛዙ ሰራዊት ወይም መቶ ሁለተኛ ክፍለ ጦር ላይ በሻለቃ ወርቆ የሚመራው ሁለተኛ ሻለቃ ላይ በተወሰደ እርምጃም የብልጽግና ሰራዊት ሙትና ቁስለኛ ሆነዋል። በዚህ ጥቃት ሰባት የብልጽግና ኃይል ሲደመሰስ 13 ከባድ ቁስለኛና ሁለት ቀላል ቁስለኛም አስተናግዷል። የብልጽግና ሰራዊት በየቀኑም በየሁለት በየሶስት በየአራትና አምስት ቀኑም ተለዋዋጭ የደፈጣ ስምሪት እየወሰ ወሰደም ቀጠናውን ለመቆጣጠር ሲሞክር የነበረው የአገዛዙ ሰራዊት በየጊዜው በተወሰደበት የተቀናጀ ጥቃት እየተበታተነም እየተመናመነም ይገኛል ሲሉም የፋኖ ኃይሎች ገልጸዋል። በዚህ ግንባር መኮይ ከተማ በሚገኘው ስቴዲየም ውስጥ ለአገዛዙ ሰራዊት ለትንሣኤ በዓል መቀለቢያ ሰንጋዎችን እያገዱ የነበሩ የሚሊሻና የፖሊስ አባላት ላይ በተጠመደ ተቀጣጣይ ፈንጂም ጥቃት ተፈጽሞባቸዋል። በጥቃቱም ሁለት ሚሊሻና አንድ ፖሊስ ቁስለኛ ሆነዋል። በተወሰደው እርምጃም የተደናገጠው የአገዛዙ ሰራዊት ከተማ ውስጥ በዘፈቀደ ሲተኩስ የአንድ ባለባጃጅ አሽከርካሪ ሹፌር እጅንም አክሱሏል። በሸዋ ግንባር የቀጠለው ዘመቻ በሌሎች ግንባሮችም የቀጠለ ሲሆን በተመሳሳይ በሸዋ ሮቢክ ከተማ ዙሪያም ሰፍሮ የነበረው የአገዛዙ ሰራዊት ላይ ከበባ በመፈጸም ድንገተኛ ኦፕሬሽን ተሰርቷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስቻሉ ደሴ ክፍለ ጦር ካሳ በጋሻው ሻለቃም መነሻውን ሸዋሮቢት አድርጎ በአስፋቸው ወደ አርሜኒያም ሲንቀሳቀስ በነበረም የአገዛዙ ሰራዊት ላይ ልዩ ቦታው አስፋቸው ማዞሪያ ላይ በተወሰደ እርምጃም በርካታ የብልጽግና ሰራዊት ተደምስሶም ሙትና ቁስለኛ ሲሆን የተቀረው ጥይት ማምረጃ ሰራዊት ወንዝ ለወንዝ ማሳ ለማሳ ጦሩን በትኖም ወደ ሸዋሮቢት ከተማ ካምፑ ተመልሷል። በዚህ ግንባር ከመደበኛ ሰራዊቱ ባሻገር የአባት አርበኛው የደጀንተ ጋር ከፍተኛ አስተዋጽኦም እንዳደረገን የተነገረው። በሌላ በኩል መነሻውን ደብረ ብርሃን አድርጎ በቅርብ ርቀት ላይ በምትገኘው ጉዱ በረት ቀጠና የተንቀሳቀሰው የብልጽግና ሰራዊት በአይበግሬዎቹ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አረበኛ መሐመድ ቢሆለንኮር ደጃዝማች ተሰማም እርገጤ ክፍለ ጦርና አጼ አምደ ሲሆለኮር አጼ ዳዊት ክፍለ ጦር የአፈሙዝ አርጩሜም ከበባና ደፈጣም እንደተደረገበት ሲያውቅ ወደ መጣበት የተመለሰ ሲሆን በአጠቃላይ በሁሉም ግንባሮች ስኬታማ ድል ያስመዘገበው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በችግናው ሚጭርጭራ ለከፍ ያለው ደሴስን ያወጀውን ዘመቻ በሁሉም ግንባሮች በበላይነት ድል በማድረግ 19 ክላሽንኮቭ፣ ሁለት ስናይፐርናም 1500 በላይ ተተኳሽ ገቢ ማድረግ መቻሉን ገልጿል። ከዚህ በተጨማሪም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከግንባር ተጋሎ ባሻገር ከሚተገብራቸው የተቋሚ ግንባታ ተልእኮች መካከል ነጻ በወጡ ቀጠናዎች ህዝባዊ መሰረት ያላቸው አገልግሎቶችን እያከናወነም ማህበረሰቡን በማገልገል ላይም ይገኛል። ይህ በእንዲህ እንዳለ ዘመቻ አንድነት በወሎ ቤተ አማራ ግንባርም ተጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎም ጥቁስ ሚካኤል ኮር በሶስት ግንባር ታላቅ ድል ተቀናጅቷል። ዛሬ ከጠዋቱ 11 ሰዓት ጀምሮ በኢንጂነር ደሳለኝ ክፍለጦር በታች ግንባር በመብረቁ ክፍለጦ ደግሞ ደማ ከፍታና ጎረንጂ ግንባር ለአስጨራሽ ትንቅንቅ ሲያደርጉ ቢያረፍዱም መብረቆቹ ከአራት ሰዓት በኋላ የሚታወቁበትን የመልሶ ማጥቃ ስልታቸውን ተጠቅመው የአገዛዙን ዙፋን ጠባቂውን ከወጊድና ጎረንጅ ከተማ የጎርብ ለመግባት ቦርቦር ድረስ እየተጎተተ ቢመጣም ሞትና ቁስለኛ በማድረግ ታላቅ ኪሳራም አድርሰውበታል። በተጋድሎው የዙፋን ጠባቂው ውጤቱም የድረሱልኝ ጩኸት ሆኖም ነበልባሎቹ ምሳቸውን ጎረንጅ ከተማ አድርገው ዙፋን ጠባቂው ከሁለት ያጣ ሆኗል። ትላንት ከቀኑ ዘጠኝ ሰዓት ላይ በድሮን የታገዘ ውጊያ ቢያደርግም ዙፋን ጠባቂ ሰራዊቱ ውርደት እንጂ ድል አልቀናውም። አስከሬናቸውም መውጫቷል። ቀሪውም በህይወት ለመውጣት የግድ ከበባውን ሰብሮ መውጣት አለበት። ነገር ግን የሚሰበር ከበባ አልሆነለትም። የመብረቁ ልጆች ርብርብ ላይ ናቸው። የብልጽግና ሰራዊት በሰው ህይወትና በቁሱ ላይ ከባድ ኪሳራ ገጥሞ ሞታል ሲል የንጉስ ሚካኤል ኮር ቃል አቀባይ አርበኛ ሃምሳ አለቃም ሁሴን ዑመር ገልጿል። ወደ ጎጃም አልፋሉ ሰዴ ከተማ የነበረው የብልጽግና ኃይል ሙሉ በሙሉ ተደምስሷል፣ መሳሪያውም ተማርኳል ሲል የፋኖ ኃይል መግለጫ ሰጠም። ትላንት የወገኖቻችንን ደም በገፍ ያፈሰሰውን ወራሪ ኃይል ዛሬ መብረቃዊ የአጸፋ እርምጃም እየወሰድንበት እንገኛለን ሲል ዘመነ ካሴ ገልጿል። በዚህም ስምንተኛ ክፍለ ጦር በእናርጅ ነው ጋ በዲማና አካባቢው የተንቀሳቀሰውን እግረኛ ሰራዊት የብልጽግና ሰራዊት ኃይል አጭደን ከምረኗል ሲል የፋኖ መግለጫ ያሳያል። ጀግናው ተፈራ ዳምጤም ሁለተኛ ክፍለ ጦር በሰዴ ከተማ በጎንጂ ቆለላ ወረዳም በርካታ አካባቢ በከበባ ማጥቃት የወገኖቹን ደም መልሷል ሲል የፋኖ መግለጫም ያሳያል። የተማረከውን የጠላት ኃይልና የመሳሪያ ብዛት በዘመቻ አንድነት ዕለታዊ መግለጫም ተገልጿል ይላል። ደስታን መግለጫው የአገዛዙ ኃይል ጎጃም ላይ በሰፈረው ቁናም እየተሰፈረ ነው። ሰዴ ከተማ የነበረው የብልጽግና ኃይል መሳሪያውን አስማርኮ ሙሉ በሙሉ ሙትና ቁስለኛ መደረጉን የተረጋገጠው በዚህኛው ቀጠና በትላንትናው ዕለት ንጹሐን ላይ እልቂት የፈጸመው የአገዛዙ ኃይል በሰፈረው ቁናም እየተሰፈረ ነው። አማራ ፋኖ በጎጃም ስምንተኛ ክፍለ ጦር በእናርጅ እናውጋ በዲማና በአካባቢው የተንቀሳቀሰውን የብልጽግና ጦር አ ጭዶ መከመሩን ነው እየተገለጸው። በተመሳሳይ ተፈራ ዳምጤ ክፍለ ጦር በሰዴ ከተማ በጎንጅ ቆለላ ወረዳ ላይ በነበረው የአብይ አህመድ አገልጋይ ኃይል ላይ ከበባ በማድረግ ውሃ ውሃ ሲያስብለው መዋሉን መረብ ሚዲያ ከአማራ ፋኖ በጎጃም ኮሚኒኬሽን ጉዳይ መምሪያ ያገኘው መረጃም ያመላክታል። የጥቃት ምንዶቹ የጎጃም ፋኖዎች የፈሰሰውን የወገናቸውን ደም ሳይውል ሳያደር አፈሳ ጀምረዋል። ትላንት ምሽት ጀምሮ ዛሬም ሙሉ ቀን በጎጃም የተለያዩ ቀጠናዎች ከባድ ትንቅንቅ ተደርጓል። በዚህም የአማራ ፋኖ በጎጃም ምክትል ወታደራዊ አዛዥ ሆነው መቶ አለቃ አበበ ሰው መሆን በመራው አውዶ ውጊያ ብቻ የምልሻና የአድማ ብተና አባላትን ጨምሮ በርካታ ቁጥር ያላቸው የምስራቅ እዝ ወታደሮች ዶጋመድ መሆናቸውን ነው የተሰማው። የምስራቅ እዝ ዋና ጀነራል ጀነራል መሐመድም ከፍተኛ ድንጋጤ ውስጥ ገብቷል። በዚሁ አውዶ ውጊያ ሶስት ስናይፐር ሁለት ብሬንን ጨምሮ ከ68 በላይ ክላሽንኮቭ መሳሪያ በፋኖ እጅ ሲገባ 61 ተላላኪ ወታደሮች ደግሞ መማረካቸውን ነው መረብ ሚዲያ ከአማራ ፋኖ በጎጃም ኮሚኒኬሽን ጉዳይ መምሪያ ያገኘው መረጃ የሚያመላክተው። በተጨማሪም በዚህ ግንባር በሺዎች የሚቆጠሩ ከከባድ ጀምሮ እስከ ነፍስ ወከፍ መሳሪያ ተተኳሽ የተማረከ ሲሆን በውጊያው የቆሰሉም የአገዛዙ ወታደሮች በየምሽጉ ወድቀው የጣር ድምፅ እያሰሙም ይገኛሉ። በመጨረሻ አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ገለጸ። ይህ አሜሪካ ጦር በየመን በሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻውን ማውደሙን አስታውቋል። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማም በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችንና የገንዘብ ድጋፎችን ለመገደብ መሆኑ ተገልጿል። ሬዲዮዎች በጥቃቱ ቢያዝ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾቹ መካከል በርካታ የሕክምና ባለሙያዎች እንደሚገኙበትም ገልጸዋል። የሐሙሱ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የሚፈጽመውን ጥቃት ካጠናከረ በኋላ መሆኑን የታወቀው ሮይተርስ የዜና ወኪል የዩናይትድ ስቴትስ ባለሥልጣናትን በጥቃቱ ምን ያክል ሰው እንደሞተ ለቀረበላቸው ጥያቄም ወዲያውኑ ምላሽ አለመስጠታቸውንም ዘግበዋል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤም የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረን በኋላ ነው። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን፣ በዚህም የተነሳ ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙም አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ኢላማዎች ላይ የምትፈጽመውን ጥቃትም አጠናክራ ቀጥላለች። አማጺው ሁቲ ራሱን በኢራን የሚመራው የእስራኤል አሜሪካና ሌሎች ምዕራባውያን አገራት ተቃዋሚ ንቅናቄ አካል አድርጎም የሚቆጠር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያንም ፍልስጤማውያን ያለውን ድጋፍም በይፋ ገልጿል። የሁቲ አማጻውያን ከእስራኤል ጋር ግንኙነት አላቸው ያሏቸው መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ ላይ እያደረሱ ቆይተዋል። ይህንንም የሚያደርጉት ለፍልስጤም ያላቸውን ድጋፍ ለመግለጽ እንደሆነም ይጠቅሳሉ። በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎችን ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን ፈጽመዋል በአጸፋው የሁቲ አማጽያን ከነዚህ ሀገራት ጋር ግንኙነት ያላቸውን የሌሎች ሀገሮች መርከቦችን ኢላማም እያደረጉ ይገኛሉ ይህ የአማጺው ጥቃት በርካታ የመርከብ ድርጅቶችን በአለም የባህር ንግድ ውስጥ 15 በመቶ ድርሻ ያለውን የቀይ ባህርን መስመር እንዳይጠቀሙም እያስገድዳቸው ይገኛል የሁቲ አማጺ ከኢራን የገንዘብ ድጋፍ የሚደረግላቸው ሲሆን በሊባኖስ ውስጥ የሚገኘው የሺአው ታጣቂ ሄዝቦላህ ጋርም ጥብቅ ግንኙነት እንዳላቸው ይነገራል። ሄዝቦላህም ለሁቲ አማጽያን ከአውሮፓያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን መስጠቱን ሽብርተኝነትን የሚዋጋው ዘኮምባቲንግ ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካው የምርመራ ተቋም አስታውቋል። የሚያዋት ሲሆን ሳውዲ አረቢያም የጋራ ጠላታቸው እንደሆነች ይናገራሉ። በመጨረሻም አድማጭ ተመልካቾች አንድ ቪዲዮ ላስመልክታችሁ። ድሬድዋ ሃይማኖት ሳይገድባቸው ተከባብሮ የሚኖሩባት የብሔር ብሔረሰቦችናም የፍቅር ተምሳሌ ከተማ መሆኗ ይነገራል። አሁን የማሳያችሁ ቪዲዮ በትላንትናው ዕለት በክርስትና እምነት ተከታዮች ዘንድ በሚከበረው የስቅለት በዓል ዕለት የእስልምና እምነት ተከታዮች ያደረጉትን የፍቅር መግለጫ ነው። እስኪ አጠር ያለችዋን ይህች ቪዲዮ ተመልክተን እንመለስ። አድማጮች ለሳቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ ካገኛችሁ ቸር አሰማኝ።